ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ወድና ክብራት ቤተሰቦቻችን ወደ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። በቀጥታ እንግዲህ ወደ ጥንክሮቻችን ነው የማመራው። ከዚህ ከስውሯ ማርያም ጋር የተገናኘ አንድ መረጃ ከሰሞኑ ሲወጣ ተመለከትን። በስውሯ ማርያም በርካታ እጅግ በርካታ ምዕመናን ወደዚያ ስፍራ እየሄዱ በረከት እንደሚቀበሉ እናውቃለን። ወደዚያ ስፍራ እያመሩ ፈውሰ ስጋ እንደሚያገኙ ይታመናል። ለጸበር ለመጠበቅ ከተለያዩ ቦታዎች ላይ የተል ከተለያዩ ሀገር ከአህጉርም ጭምር ማለት ነው ወጥተው ከውጭም ጭምር መጥተው ወደ ስውሯ ሰሚነሽ የተለያዩ ቦታዎች ላይ ይሄዱ፣ በረከቶችን ያገኛሉ። ከቤተ ክርስቲያኒቷም የእነሱ የሚጠበቀውን ነገር ለቤተ ክርስቲያኒቷም እያደረጉ ቤተክርስቲያኑንም ይረዳሉ። ከቤተ ክርስቲያኗም ድህነትን ያገኛሉ። ይሄ የተለመደ እና የሚታወቅ በተለያየ ጊዜ በተለያየ ሰዓት ብዙ ጊዜ ወደዛ የሚያመሩት ጥቂት የሚባሉ ምእመናን እንዳይደሉ እናውቃለን ታዲያ ምንድን ነው በዚህ ታላቁ ገዳም በስውሯ ማርያም እየተካሄደ ያለው አንድ መረጃ እንግዲህ አንድ ወንድማችን አጋርቶ እሱ ሀሳብ ላይ ሰፋ ያለ ትንታኔ የሰጠበት ይገኛል እና ተውን በቃ ምናምን ሲል ተደምጧል ምንድን ነው ተውን ያስባለው መረጃ ለምንድን ነው እንደዚያ ያለው ይህ ወንድማችን የሚለውን እንካትላለን እንመለሳለን ሰሞኑን ስውሯ ማርያም ገዳም ላይ ምንድን ነው የተፈጠረ ያለው? እባካችሁ ለጆሯችን የሚከብድ መሸከም የማንችለውን ነገር እያመጣችሁ አትንገሩን፣ ወይም ደግሞ አታውሩ። ላይፍ እየከፈታችሁ ቤተ ክርስቲያኗን እየለጠፋችሁ ለጆሯችን የሚዘገንንን የሚከብደንን ነገር ነው እያወራችሁ ያላችሁት። እባካችሁ ግለሰቦች ከእንዲህ አይነት ድርጊታችሁ ተቆጠቡልን እንዴ! እባክን እባክን። ወንድሜ ኔ ሜንሽን አደርግሃለሁ እና ምን እንደሆነ ስላልገባን ነው ማለት ቤተ ክርስቲያኗ ተቋም ነች አይደል? ትልቅ ተቋም ግለሰቦች የሚያስተዳድሯት ማንም እንደልቡ የሚፈነጭባት አይደለችም። አንድ ሴት እሷን የምታክል ትልቅ የበረከት ቦታና ስፍራ ላይ ምን አይነት ማንዴት፣ ምን አይነት አቅም ቢኖራት ነው በዚህ ልክ ትኩረት ተሰጥቷት ወይም ደግሞ ከህዝብና ከቤተ ክርስቲያኗ በላይ ሆና እንደዚህ ፍትህ ሊጠየቅላት የምትችለው? ምን አይነት ሴት ስለሆነች ነው? እባካችሁን ከአቅማችን በላይ ሆኗል። ሰሞኑን እየሰማን ያለ ነው። የዳንባት የሰላማችን የበረከታችን የድህነታችን ስፍራ ነች እና እባካችሁ ስለ ስውሯ ማርያም መረጃ እንፈልጋለን። አባቶች ቦታው ላይ ያላችሁ አገልጋዮች፣ ምንድን ነው እሱ እየተሰማ እየተደመጠ ያለው ነገር? እባካችሁ አስቸኳይ የሆነ ምላሽ እንድሰጡን፣ ቦታው ላይ በአገልግሎት ያላችሁ ወንድሞች እህቶች፣ ግልጽ የሆነ መረጃ በአስቸኳይ እንድሰጡንና ስለ ቦታው ጥልቅ የሆነ መረጃ እንዲኖረን እኛም ደግሞ ለቤተሰቦቻችን መልስ እንድንሰጥ እንዲያስችለን እንድታግዙን በእግዚአብሔር ስም ነው የምጠይቃችሁ። በጣም ከአቅሜ በላይ የሆኑ ኢንቦክሶች ስለ ስውሯ ማርያም የሆነ ነገር በለን እየተባልኩ ስለሆነ ነው፣ እባካችሁ አሳውቁኝ። የእመቤታችን የቅድስት ድንግል ማርያም የስውሯ ገዳምን ፈላጅ ቆራጭ፣ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀ ብላ ወጣት የምደበድብ ፎቶዋ ይሄውና ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳኖች ከዛሬ ዕለት ጀምራችሁ ስለ ቅድስት ቤተ ክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተ ክርስቲያን ዝም አንልም፣ ይሄንን ሼር፣ ዲዩት፣ ኮፒ ሊንክ እያደረጋችሁ አቅም ስጡት። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ህዝቡ ጋር ተላልፎ የሐሰት ምስክርነት እንዳይሰማ ወጣቶች ይሄንን ቪዲዮ በደንብ አድርሱልን። በደንብ ከሚባለው ላይ በየመንገዱ የተሰቃያችሁ ጉዞ እያዘጋጃችሁ መሄድ እየፈለጋችሁ አሁንም ድረስ መሄድ ቤት በኩል መረጃ ስጡ ነው የምትሉ ሰዎች ካላችሁ፣ ደግሞ ቴሌግራም ሊንክ አዘጋጅተንላችኋል። እዛ ላይ የገባችሁ አድ ሁኑና ሰው በደንብ አድ አድርጉ። ዛሬን ጀምር አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘርመከር ባይኖረው ጉተራው ባይሞላም ሁሉም ይሸፈናል ብረዴትሽ ጥላ ሁሉም ይሸፈናል ብረዴትሽ ጥላ በረከትሽ ብዙ የደናግል ገንዘብ

በቀን በቀኑ መድኃኒት እወጣለሁ። ምንም ተስፋ የለኝም። በዚያ ላይ ትዳር ጀምር ያለው ትዳርም የጀመርኩት ቅርብ ጊዜ ነው። ወዲያ በሽታው ትዳር ከጀመርኩ ወዲያ ነው የመጣው። በጣም ተሰቃየው። ከዚህ አንድ ድንገት ብድግ ብዬ ወደዚህ ስውሯ ማርያም ምጣው ዚህ ድኮያ ላይ እንደመጣው ተደፍቼ እንሜን አብሽ፣ እናት ስውሯ ማርያም፣ ገና ሰርች አልጠገብኩም። ማሪ ለብዙ የደረሽን ማምላክ ይህንን ድረሽና ይህንን በሽታ አለ ግን ብዬ ተማጽኜ ስለተስዬ ሄድኩኝ። ሰንብቼ ሐኪም ቤት ቼክ ሳደርግ ሙሉ ለሙሉ ነፃ ነሽ ተባልኩኝ። ከብለ ድንግል ማርያም ከተርግታቸው አመስግኑ። በድጋሚ ይህንን በሽትን ስጠይቃት ትዳርም ነበረኝ ልጅ ግን አልነበረኝም። እናቴ ድንግል ማርያም በሽትንም ሰውሽኝ፣ ልጅም ስጪ ብዬ በዛ ተማጥኜ ነበረ ዛሬ የሶስት ወር ነፍሰጡን ነው። ከግል ድንግል ማርያም ባቃቸው ከፈርግታቸው አመስግን እንችላቸዋለች አመስግኑላት። እቤታችን የሚመለከው ብዙ ጣወት አለን እና አባታችን በላ አሁን የመጨረሻ የኔን ታናሽ ነው የበላው እና ከዛን እኔም ከባህር ማዶ ለስራ ነው የወጣት ስድስት ጊዜ የሰው ደሞ ስጃለው ሁለት ጊዜ ሰርጀሪ ተደርግ ያለው አሁን የመጨረሻውን ሰርጀሪ ከሶስት ወር በፊት አድርጌ ነው የመጣሁት። ማህፀንሽ ይወጣል ተብዬ፣ ጓደኛዬ ናት በፌስቡክ ታይታ የላከችልኝ እና ሄድኩኝ። ከሶስት ሰዓት በላይ ነው ሰርጀሪው የተደረገው። ከሆዴ ውስጥ የወጣው ሁለት ትልልቅ የራስ ነው የሚያክለው። በቅ ወጣል። እውነት ፈጣሪ አለሽ አሉኝ። የእውነት ነው ብላችሁ አራት ጊዜ ስተኛ ሆስፒታል የቅዱስ ገብርኤልን ምስል እዚህ ላድርጌ ነው የምሄደው። ስፔሻ ስፔሻል ዶክተር ነው የሚያክመኝ። እሱም በሰላም ተጠናቅቄ ስመጣ፣ እኔ ስገባ ሌሊት እናታችን ታማ ጠበቀችኝ። አንቺ ስትመጪ ታምሜ የጠበኩሽ አሁን ስ የመጨረሻ ማለኝ። የእውነቴ ነው ብላችሁ ችግር የለውም እግዚአብሔር ቤታችንን ጎብኝቶታል ነው ያለባት። እኔ ወደዚህ ስመጣ ከሶስት ቀን በፊት እናታችን ጥቁር መንፈስ መርፌ እየወጋት ደሟን ሲመጥ እያየው፣ እናቴ ስውሯ ማርያም ታድናታለች፣ ይሄንን መርፌ ነቅዬ በስፋት እንጥለዋለሁ አልኳትና ጥዬውስ ነው የመጣሁት። ስመጣ እበሩ ላይ ነው ያገኘዋት፣ ሰው ይዘዋት ሲወጣ። ከዛም መርፌውን ነቅዬ ይዛት ገባ። የእውነቴ ነው የምላችሁ! ጸበሏን ሰጠዋት፣ ዳነች። ከዚህ ሰባት ቀን ሱባኤ ገብቼ ነው የወጣሁት። እኔንም በራሴ ድል በቤተሰቦቼም የት እንደምደርስ ሁሉ ህይወቴን ያጨለሙትን የእውነቴን በጋድን ያሳየችኝ ከራሴ በላይ ያለውን ራሴን የሚያመኝን ተውሳይ የእውነት ስምንት ቀን፣ በስምንተኛው ቀን ያው ታምራቷን ሳልናገር እዚህ ጋ አይቆምም። ከስምንት ቀን በላይ እዚህ አይቀመጥም ስለተባለ ሄድኳት። ቃሏን አግብሬ እመለሳለሁ ነው ያልኳት። ይሄው ተመልሼ ለምስክርናቱ አበቃቻለሁ። እኔን የሰማ እናንተንም ትስማ። የእውነት እልክላቷ መስግን። ይሄ የምትመለከቱት ወንድማችን የመጣው ከአዲስ አበባ ነው። ለአስራ አንድ ዓመት በሱስ ሰቃይ ነበረ። ጫትቅም አለው የማላረገው ነገር የለም። በመጠጥም ተበርየ ነበረ ስኖር እዚያ ጋር ሕይወቴ ሁሉም ምስክል ቅል ያለ ነበረ። ከዚያም በኋላ ጓደኜ ቦሌ ሚካኤል አካባቢ ነው የሚኖረው። የስላሴንና የመቤታችን ስል አድኖ የመቤታችን የዚህ የገዳሙ ስውሯ ማርያም የሚል ታሪክ የያዘ ስል አድኖ ሰጠኝ። ከዚያም በኋላ ይህንን ከማጸንበት ብሎ አለኝ። ከዚያን ስማጸን እዚህ ቦታ ላይ እንድመጣ እግዚአብሔር ረድቶኝ ወደዚህ ቦታ መጣው። ለሶስት ቀን ህል ጸበል እየተጸበልኩ ቆየው። እንደገናም በተጨማሪ የሰባት ዓመት በሳይነስ በሽታ ሰቃይ ነበረ። ዛሬ ድንግል ማርያም ደርሳልኝ ከሱስም ከሳይነስ በሽታም ተፈውሻለሁ ልል ብላችሁ አመስግኑልኝ ብሏል። ሕይወቴ የተመሰቃቀለው በድንግል ማርያም አማላጅነት ተፈውሻለሁ ብሏል። ግኑለት እግዚአብሔር የተመሰገነ ይሁን። ስውሯ ማርያም ደግሞ ብላችሁ አዲስ በታችኋላ አላ ሰዎችን ታጃጅላላችሁ። አረቃ አላም ብቡ ደግሞ ስውሯ ማርያም ላይ ካየሁት የቅቤ እምነት ሚላል የቅቤ እምነት ስርዓት አምልኮ ይደረጋል ይላል። ይህ ምንድን ነው? በቅቤ አምልኮ ነው የምታደርጉት? እንደ ዛር ስፒሪት ማለት ነው። በቅቤ ነው ዛር ስፒሪት የሚመለከው የዛን ስርዓት ነው የምታደርጉት ወይስ ሌላ ስርዓት አለ? አሁንም በቅቤ የሚደረግ ጣጣችሁ አያልቅም መቼም። እውነት ትውልድን ከምታስቱ ግን ቃል ብታነቡ ጥሩ ነው። ኢየሱስ ጌታ ነው። በመጀመሪያ ይህንን ቪዲዮ ከምን ጊዜውም በላይ ኮፒሊንክ ሼር ዲዩት አድርጉት። በደንብ ኮፒ ሊንክ አድርጉት ምክንያቱም አካውንታችን እየተመታ ስለሆነ በደንብ ኮፒ ሊንክ አድርጉት እንግዲህ ስለ እመቤታችን ሲነሳ ሁሉም እንደዚህ ነው የሚያንቀዠቅዠው ዲያብሎስ ስለማይወድ ማለት ነው እመቤታችን ቅድስት ድንግል ማርያም ጌታን የወለደች የእኛ እናት ናት አንድ ናት ይህንን እወቅ እመቤታችን አንድ ናት ስውሯ ማርያም ቢባል ጻድቃኔ ማርያም ቢባል ኩኬለሽ ቢባል የተለያየ ቢባል የየቦታዎቻቸው ስም መጠሪያ ነው እንጂ እመቤታችን አንድ ናት ስውሯ ማርያም የተባለበት ቦታ ደግሞ እመቤታችንና ስውሯ የቦታው መጠቀሻ ነው ማለት ነው። ይሄ የሆነበት በቀደምት የሚገኙ አባቶች በዚህ ቦታ ቤተ ክርስቲያን ሳይኖር እመቤታችን በስውር ትነጋገራቸው እንደነበር፣ በዛ ቦታ እየተመላለሱ ጸሎት ያደርጉ ነበር። በዛ ቦታ ደግሞ ድምፅ ብቻ እየሰሙ ቅዳሴም እንደሚቀደስ እየሰሙ በአካባቢው የሚገኙ እረኞችን ራሱ ዝም በሉ እያሉ ይገስጿቸው ነበር ማለት ነው። በስውር እመቤታችን ሄደው ጸሎት ሲያደርጉ እዛ አካባቢ ትገለጥላቸዋለች እመቤታችን። የተጨነቁትን የተሰወረባቸውን ሁሉ ትገልጥላቸው ነበር። ከዛ በኋላ በጊዜው ሲደርስ በነበሩ ነገስታት እመቤታችን ተገልጣ እዚህ ጋር ቤቴን ስሩልኝ ብላ በዛ ቦታ ቤተ ክርስቲያን ተሰርቶ ስውሯ ማርያም የሚል ስያሜ የተሰጠው ማለት ነው። ለምን በስውር ቤተ ክርስቲያን ሳይኖር በፊት እመቤታችን ምን ስለምትል እዛ ቦታ ስለምትገለጥ እዛ ቦታ ስለምታነጋግራቸው በስውር የተቸገሩትን ነገር ትፈጽምላቸው ስለነበረ ስውሯ ማርያም ተብሏል ማለት ነው። የቂቤ አምልኮ ያልከው ደግሞ የቂቤ አምልኮ እኛ የለንም። ስለ ቂቤው እመለስበታለሁ። ከዛ በፊት ሶል ማርኬቶች የተለያዩ እቃዎችን ወደ እናንተ አቅርበዋል። ስማርት ሽቶችን በ547 ሜል በጣም ኦሪጂናል የሆኑ ሽቶዎችን ወደ እናንተ አቅርበዋል። ሀኖቴክ የተባሉ ስማርት ዋቾችን በተለይ ለሴቶች የሚሆኑ ባለሶስት የእጅ ማሰሪያ ያላቸው ሀብል ያላቸው እንዲሁም ደግሞ በጣም ቆንጆ ፓወር ባንኮችን ወደ እናንተ አቅርበዋል። የፍሩት ማስቀመጫ ከላይ እንደምታዩት የፍሩት ማስቀመጫዎች የተለያዩ ፍራፍሬዎችን የምናስቀምጥበት እቃዎችን ወደ እናንተ አቅርበዋል። ከስር ባለው ስልክ ቁጥር ደውላችሁ በቴሌግራምም እያነጋገራችሁ መውሰድ መግዛት ትችላላችሁ ማለት ነው። እንግዲህ ስመለስበት ወደ ቅቤው ስትል የቅቤው የተፈጠረበት በዛ አካባቢ ይኖሩ የነበሩ ማህበረሰብ ከብቶቻቸው እየሞቱ ላሞቻቸው ወተት አልሰጥ ብለው ሲያስቸግራቸው ወደዚህ ስፍራ ሄደው እመቤታችን፣ ስውሯ ማርያም አንቺ ከብቶቻችንን ከሞት ከዳኑ ከመጣብን ወረርሽን ከዳኑ ሁለተኛም ደግሞ ላሞቻችን ወተት መስጠት ከጀመሩ በየጊዜው ወተቱን እያረጋን ቅቤ እያደረግን ለቤተ ክርስቲያንሽ እንሰጣለን ብለው ስዕለት በዚህ ሰዓት እመቤታችን ጸሎታቸውን ሰምታ እነዚህ ከብቶቻቸው ላሞቻቸው ወተት መስጠት ይጀምራሉ ማለት ነው። በዚህ ሰዓት ያንን ቅቤ እያረጉ ያን ወተት እያረጉ ቅቤ አድርገው ያመጣሉ፣ ይሰጣሉ። በቦታው የጸሎት ቤት ስላለ አባቶቻችን ያን ቅቤ ላይ ለሰባት ተከታታይ ቀናት ሳይቋረጥ ጸሎት ይደረግበታል ማለት ነው። በጸሎት ሁሉም ነገር ስለሚለወጥ እምነት ይሆናል። ይሄንን ቂቤ ሲሰጥ የጭንቅላት ካንሰር ያለባቸው፣ የአይምሮ ጭንቀት ለያዛቸው፣ የዓይን ህመም ለሚያስጨንቃቸው፣ የጆሮ ምታት፣ የራስ ምታት፣ የሚያሳክካቸው፣ የሰውነት ትኩሳት ያለባቸው፣ የተለያየ ህመም ያለባቸው ሰዎች በዚህ እምነት እየዳኑ ነው ማለት ነው። ምስክር እየሰጡ ነው ያለው። ስለዚህ ዛሬ እመቤታችን በዚህ ቦታ ታምር እየሰራች እያዳነች እየፈወሰች ስላለች ይኸው መናፍቃኑ ይኸው ዲያብሎስ በዚህ መልክ እየተቃጠለ እየመጣ ነው። እናታችን ቅድስት ድንግል ማርያም ለኛ ምንም ምንም ምንም ነገር ታደርግልናለች። አማላጃችን ናት። በመስቀሉ ስር የተሰጠችን ስጦታችን ናት። ዝም ብላችሁ መቤታችን ላይ ጉባት አትበሉ። ከቻላችሁ ወንጌል ይሰበክበታል ያላችሁትን ወንጌል ስበኩ። ተውን። በደንብ ኮፒ ሊንክ በማርያም በደንብ ኮፒ ሊንክ ሼር እንግዲህ ያው ይሄ ነው ወንድማችን ያቀረበው ወይም ያሰማን ሀሳብ። በዚህ በስውሯ ማርያም ምንድን ነው የተካሄደ ያለው የሚለው የተለያዩ መረጃዎችንም አያይዤ ከዚህ ጋር ያቀርብላችኋለሁ። ምክንያቱም በአንድ ወቅት አንድ መነጋገር የነበረ አጀንዳ ነበረ። አንዲት ሴት ትራንስፖርት እያዘጋጀች ብዙዎቹ ወደዛ እንዳሄዱ ምናም ስታደርግ እንደነበረ በወቅቱ አንድ መረጃ ሲጋራ እንደነበር ሰምተናል። ከዚህ ጋር የተገናኘና ሌሎች መረጃዎችንም አቀርብላችኋለሁ። ከዛ በፊት ግን አንድ የሕፃን ልጅ በጣም በጣም በጣም በጣም የተማርኩበትና የተነኩበትን አንድ ቪዲዮ አጋራላቸዋለሁ። ዘር ምንድን ነው ሲል ምንድን ነው ዘር ብሎ የጠየቀ ልጅ ነው። እኔ በጣም ተመሬበታለሁ። ትማሩበታላችሁም ትማሩበት ብዬ አስባለሁ። ይሄ መረጃ በታ ወደ አባቶቻችንም ብሄድ ብዬ አስባለሁ። ይሄ ሳቢ ያላቸው ስለማይጠፉ ማለት ነው እና ምንድን ነው የሚለው ይሄ ልጅ የሚለውን እና ከዚህ ጋር እና ሌሎች መልእክቶችን ሙሉ በቀጥታ የማስተላልፍላችሁ ነው የሚሆነው። ውድና ኩራት ቤተሰቦች ተከታትለን እንመለስ። ያሮስ የእናንተም የኛም ነው። ሪሊጅን ክርስቲያን ክርስቲያን፣ ምንድነው ክርስቲያን? ሪሊጅን አይ፣ ዘር ማለት ዘር አልገባኝም። ኮሌክ ማለት ብሄርና ዘር ማለት አታውቅም። በእውነት ማርያም ነሽ፣ ማርያም ነሽ። ለዚህ ነው ህፃናት ነጭ ወረቀት ናቸው። ተጠንቅቃቸው አስፍሩባቸው የምንለው በምክንያት ነው። ተመልከቱ። ዘር አያውቅ ብሔር አያውቅ። ጭራሽ ዘር ምንድን ነው ሲባል ሪሊጂን ክርስቲያን ነኝ አይም ክርስቲያን። አሁን ይህ ልጅ ዘር ምንድን ነው ሲባል ክርስቲያን አለ። ነገር ግን ያንተ ዘር እንደዚህ ነው ያንተን ዘር የእንደዚህ ዘር እንደዚህ አይነት ክፉ ነገር አድርጎበታል፣ ስታድግ መበቀል አለብህ ስታድግ ይሄን ዘር ማጥፋት አለብህ ብላችሁ ጭንቅላት ውስጥ ብታስቀምጡ ነገ ከነጎዲያ አለ የተባለ ማፊያ ነው የሚሆንላችሁ። እንኳን ለእናንተ ለእግዚአብሔር እንኳን ማይመለስ ነው የሚሆነው። ነገር ግን ያንተ ዘር ከሌላው ዘር ጋር ምንም ልዩነት የለውም። አንተ ኢትዮጵያዊ ነ አንተ የሰው ልጅ ነ እንደ ሰው ማሰብ አለብህ። የተቸገሩትን መርዳት አለብህ፣ ትላልቅ ሰዎችን ማገዝ አለብህ ብላችሁ ስታስተምሩት ሰውነት እየተማረ ነው የሚመጣው። ትልቅ ሰው የሆነ በልጅነቱ ትልቅ ሰው አይምሮ እየበሰለ ስለሚመጣ ሰው ሰው የሚሸት ልጅ ነው የምታሳድጉትና ቤተሰቦች ስታሳድጉ ልጆቻቸውን ኢትዮጵያዊነትን መልካምነትን፣ ከእምነትም አንጻር ሰውን መደገፍ፣ ሰውን መርዳት፣ ስነ ስርዓትን ቢችሉ ቢችሉ በየቤተ እምነታቸው መጽሐፍ ቅዱስም ቁርአንም ሁሉ ነገር ቢያነቡና ቢማሩ እምነቶች የሚያስተምሩት አንድነትን ስለሆነ ነው። እባካችሁ ልጆቻችሁን ስታስተምሩና ውድና ክቡራት ቤተሰቦቻችን ኦርቶዶክሳዊ መረጃዎችን እያቀረብ እንገኛለን። ያሮስ ሁል ጊዜ ምርጫችሁ ስለሚሆን እጅግ ደስ ያሰኘኛል። ላይክና ሼር በማድረግ ቤተሰብ በመሆን በቀን ለሶስት ጊዜ የሚወጡ መረጃዎችን እንድታገኙ በፍጹም ትትና የጠየኩኝ፣ ተሰነባበትኩኝ። ሰናይ ቆይታ ይሆነላቸው።